መማር የምትፈልጉ ከታች ባለው ስልክ በቴሌግራም በዋትሳፕ በኢሞ እንዲሁም እናንተ የምትጠቀሙ በሶሻል ሚዲያዎች በተመቻቸው አማራጭ ደውሉልን። በዛሬው ቪዲዮችን ደግሞ ይዘንላቸው ይመጣል። ለጀማሪ ተማሪዎች ጀማሪ ተማሪዎችን ታሳቢ በማድረግ የአማርኛ ፊደላትን ፊደሎችንም እንዲሁም በዛው ላይ ደግሞ ቃላትን ለሚያነቡ ደግሞ ቃላትን በፊደሎች ቃላትን እየመሰረትን ለጀማሪ ተማሪዎች ፊደሎችን ብቻ ትንሽ ለሚሞክሩ ደግሞ ቃላት የሚያነቡ ቃላትን እያነበቡ እንዲለማመዱ በማሰብ የሰራነው ቪዲዮ ነው። ከመጀመሪያው ስንጀምር ሀ ነችች ሀ ሁ ሂ ሀ ሄ ህ ሆ። እሺ እ እንዲህ አድርገን ከቆጠርነ በኋላ ደግሞ በእያንዳንዳቸው ምን መሰርታለን? ቃላትን እንመሰርታለን። ሃ ሁ ሂ ሃ ሄ ህ ሆ እሺ

ጀማሪ ከሆናችሁ ፊደሎችን ብቻ አንብቦ ማለት ይቻላል። ለ ሉ ሊ ላ ሌ ል ሎ ለ ሉ ሊ ላ ሌ ል ሎ። እሺ አሁን ደግሞ በእያንዳንዳቸው ቃል እንመስርትባቸው ማለት ነው። በእያንዳንዳቸው ቃል እንመስርትባቸው። እሺ ለ ም ለ ለም ለ ሉ ሉ እል ሉ እል

ልብ ሎ ሎሚ ሎ ሎሚ እስኪ አንዴ ደግመን እናያቸው። አንዴ ደግመን እናያቸው። ለ ለምለም ሉ ሉል ሊ ሊትር ላ ላም ሌ ሌጦ ልልብ ሎ ሎሚ እንዲህ እያደረግን እንለማመዳለን ማለት ነው። ገና ጀማሪ ለሆናችሁ ደግሞ ከመጀመሪያው እንዳነበብ ነው። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ ፊደሎችን ብቻ እንዲያድጎ አንበቦ መድ ፊደሎችን ያወቀ ደግሞ ቃላቶችን እያነበበ ቃላት እየመሰረተ ይለማመዳል ማለት ነው።

እንዲህ ካነበብናቸው ወይም ከያዝነው በኋላ ደግሞ ለመያዝም ያግዘናል ማለት ነው። ስሞችን እንዲሁ በተለምዶ የምናውቃቸው ስሞች ከፊደሎች ጋር እያገናዘመ ለመያዝም ያግዘናል ማለት ነው። እነዚህ የተመሰረቱ ቃላቶች በዛው ደግሞ ቃል እንዴት እንደሚመሰረትም እናያለን። እሺ፣ ሃ ሃውልት፣ ሃ ሃውልት፣ ሁ ሁመራ

ህ ህብረት፣ ሆ ሆድ፣ ሆ ሆድ። እንደዚህ እያደረግን እንለማመዳለን ማለት ነው። መ ሙ ሚ ማ ሜ ም ሞ መ ሙ ሚ ማ ሜ ም ሞ እንደ ቆጥረን ከጨረስን በኋላ ደግሞ ምናደርጋለን? ቃላት እየመሰረትን ቃላቶችን እናያለን ማለት ነው። መ መሪ መ

ምክር ም ምክር ሞ ሞረድ ሞ ሞረድ። እችኛ ደግሞ ሰነች ሰ ሰ ሱ ሲ ሳ ሴ ስ ሶ ሰ ሱ ሲ ሳ ሴ ስ ሶ። አሁን ደግሞ ቃል እንመስረትበት። ቃል ስንመሰርት ሰ ሰላም ሰ ሰላም ሱ ሱዳን ሱ ሱዳን ሲ ሲራክ

መጀመሪያ ፊደሎችን ወይም ሆሄዎችን እንይዛለን። እነሱን ከያዝነ በኋላ ደግሞ በስተዛው ቃላት እየመሰረት እንቀጥላለን ማለት ነው። እሺ ደግሞ ማነች? ሱ ሲ ሳ ሴ

ሺ ሾ ሸ ሹ ሺ ሻ ሼ ሺ ሾ አሁን ደግሞ ቃል እመሰርትባቸዋለን ማለት ነው። በእያንዳንዳቸው ሸ ሸጠ።

ቃ ቃሪያ ቄ ቄስ ቄ ቄስ ቅ ቅናት ቅ ቅናት ቆ ቆርቆሮ ቆ ቆርቆሮ። እንደዚህ እያደረጋችሁ ሁሎችንም አንድ በአንድ የጀማሪዎች ፊደሎችን ብቻ እያነበባችሁ ፊደሎችን ላወቃችሁ ደግሞ ቃላት ምስረታውን አብራችሁ እያያችሁ ተለማመዱ። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ ደውሉልን በቴሌግራም በኢሞ በዋሳብ ለዛሬ ይዘን የመጣን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ሰናይ ቆይታ ይሆንላችሁ። ደህና ሁኑ።